የእንግሊዝ ፕሪምየር ሊግ 30ኛ ሳምንት ጨዋታዎች ዛሬ በሚደረጉ መርሃ ግብሮች አህዱ ይላሉ። አርሰናል ፉልሃምን ያስተናግዳል። ማንችስተር ዩናይትድ ወደ ሲቲ ግራውንድ አምርቶ ከኖቲንግሃም ፎረስት ጋር ጨዋታውን ያደርጋል። ወልቨራምተን ወንደርሰን ከዌስትሃም በሞሊኒው የሚያገናኙ ጨዋታም የዛሬ ተጠባቂ መርሃ ግብሮች ናቸው። ታዲያ በእነዚህ መርሃ ግብሮች ምን ይጠበቃል የሚለውም በተለይ ሁለቱ ትልልቅ ቡድኖች የሚያደርጉትን መርሃ ግብር እያነሳሳን ቆይታ የምናደርግ ነው የሚሆነው። አብራችሁ እንድትቆዩ ከወዲሁ ለመጋበዝ እንወዳለን። የመጀመሪያው መነሻችን የሚሆነው ምሽት 3 ሰዓት ከ45 የሚደረገው የአርሰናልና የፉልሃም ጨዋታ ነው። አርሰናል ባለፉት ሰላሳ አንድ ጨዋታዎች በሜዳው ያደረጋቸውን ጨዋታዎች ከፉልሃም ጋር ማለት ነው ምንም አይነት ሽንፈት ሳያስተናግድ እየተጓዘ የሚገኝ የሊጉ ቡድን ነው። ከዛ ባለፈ በዚህ አመት ከፍተኛ የሚባለውን ነጥብ ከለንደን ደርቢ በሚያደርጋቸው ጨዋታዎች ላይ መሰብሰብ ችሏል። ሀያ የሚደርሱ ነጥቦችን አርሰናል መሰብሰብ የቻለው በለንደን ደርቢ ዘንድሮ ባደረጋቸው ጨዋታዎች ነው። ይህም በዚህ አመት እርስ በርሱ የለንደን ቡድኖች ባደረጓቸው ጨዋታዎች የተሻለውን ነጥብ የሚሰበስበው ቡድን አርሰናል እንዲሆን አድርጎታል። ታዲያ ይህንን የተመለከተው ኦብታ ተጨማሪ ይሄንን ጨዋታ ለማሸነፍ የ65 በመቶውን እድል ሙሉ ለሙሉ ለአርሰናል ሰጥቶታል። ምንም እንኳን ካለፉት 31 የሜዳ ላይ ጨዋታዎቹ ከፉልሃም ጋር ባረጋቸው ጨዋታዎች 24ቱን አሸንፎ በሰባቱ ጨዋታዎች ያቻው ውጤቶችን ቢያስመዘግብም አርሰናል ባለፉት ሶስት ጨዋታዎች ግን ከፉላም ጋር በሚያደርጋቸው ጨዋታዎች ድል ማስመዝገብ አልቻለም። ሁለቱን ጨዋታዎች በአቻ ውጤት ሲያጠናቀቅ፣ አንዱን ጨዋታ ደግሞ በሽንፈት ሽንፈት ያስተናገደበት ሆኗል። የመጨረሻ ጨዋታቸው ክራቨን ኮተጅ ላይ ሲያደርጉ የተፈጠረ ሽንፈት እንደሆነ እናስታውሳለን። ይሄንን መጥፎ የሚባሉ ያለፉት ሶስት ጨዋታዎች ቁጥር ለመቀየር የግድ የሚሰሩበት ጨዋታ እንደሆነ ብዙዎች እያነሱ ነው የሚገኘው። ለአርሰናል ትልቁ ዜና የቡካዮ ሳካ ከጉዳ ተገግሞ በዛሬው ጨዋታ ላይ ለመሰለፍ ዝግጁ መሆኑ እንደሆነ ማንሳት እንችላለን። ላለፉት ሶስት ወራት በሜዳ ላይ ያልተመለከትነው የአርሰናልን የጨዋታ እንቅስቃሴ ሙሉ ለሙሉ ዝቅ አድርጎታል ማለት ይቻላል። በጨዋታ እንቅስቃሴ በእርግጥ በዚህ አመት በአማካይ በየጨዋታው 23.9 በመቶ የሚደርሱ ኳሶች ይሞከሩበታል። የሚሞከሩበት ቁጥሮችም ደግሞ ዝቅተኛ ናቸው። በሊጉ ከፍተኛ የግብ ሙከራዎችን የሚያደርገውና ዝቅተኛ የግብ ሙከራዎችን የሚያስተናግደው ቡድን አርሰናል እንደሆነ ይታወቃል። ለዛም ይመስላል በኦፕታ ሱፐር ኮምፒውተር ግምት ደረጃ የተሻለውን የማሸነፍ ንጻሪ ያገኘው። ምንም እንኳን የዋንጫው ሂደት ወደ ሊቨርፑል ያደላ ቢመስልም አርሰናል ሙሉ ለሙሉ የዋንጫ ተስፋው እንዳልተመናመነ ማሳየት የሚፈልግበት ጨዋታ ይሆናል በተለይ ሊቨርፑል በነገ ዕለት ምሽት አምስት ሰዓት ሲል በመርሲ ሳይድ ደርቢ ከኤቨርተን ጋር ጨዋታውን ማድረጉን ተከትሎ አርሰናል ይሄን አድቫንቴጅ ለመጠቀም ጥረት የሚያደርግበት መርሃ ግብር እንደሚሆን ብዙዎች አስተያየታቸውን እየሰጡ ነው የሚገኘው። ከዚህ ጨዋታ ጋር በተያያዘ ሌላ ማንሳት ያለብን አርሰናል በዚህ ዓመት እንግዲህ ያደረጋቸውን የመጨረሻ 19 ጨዋታዎችን ከተመለከትን፣ ባለፉት የመጨረሻ 19 ጨዋታዎች ምንም አይነት ሽንፈት ሳያስተናግድ እየተጓዘ ነው የሚገኘው። በአንድ አጋጣሚ ብቻ ነው ሽንፈት ያስተናገደው። ከነዚህ 19 ጨዋታዎች ውስጥ 11ዱን አሸንፏል። ቀሪ ሰባት ጨዋታዎችን ደግሞ ባቸው ውጤት ነው ያጠናቀቀው። አሁን በኤፕሪል አንድ ዛሬ እንግዲህ በፈረንጆቹ ኤፕሪል አንድ ወይም ደግሞ ሚያዝያ አንድ ላይ ነው የምንገኘው ሚያዝያ አንድ ላይ ባደረጋቸው ሰባት የመጨረሻ ጨዋታዎቹ ደግሞ ሁሉንም ማሸነፍ ችሏል። በአጠቃላይ በእነዚህ ሰባት መርሃ ግብሮች ሀያ አምስት ጎሎችን አስቆጥሮ ሶስት ጎሎች ብቻ ነው የተቆጠሩበት። ዛሬስ የሚለው ምሽቱን የሚጠበቅ ይሆናል። በፉልሃም በኩል ሬስ ኔልሰን ከዛሬ ጨዋታ ውጭ መሆኑ ተረጋግጧል። የቀድሞ ያርሰናል ተጫዋች እንደሆነ ይታወቃል። ኤሚሌ ስሚዝ ሮው የቀድሞ ክለቡን ዳግም ወደ ኤምሬትስ ተመልሶ የሚገጥም ነው ሲሆነ የሚካኤል አርቴታ ዘመን ሲጀምር የሚካኤል አርቴታ ወሳኙ ተጫዋች እንደነበረ ብዙዎቻችን የምናስታውሰው ጉዳይ ነው። ዛሬስ ምን ሊፈጥር ይችላል ይጠበቃል። ፉላሞች ባለፉት ሶስት ተከታታይ ጨዋታዎች ብራይተን እስኪገጥሙ ድረስ ከሜዳቸው ውጭ እየሄዱ እያሸነፉ ነበር። የመጨረሻ የብራይተን ጨዋታቸውን ግን ከሜዳቸው ውጭ ሄደው ተሸንፈዋል። በኤፍ ኤ ካፕ የሩብ ፍጻሜ ጨዋታ ደግሞ በሳምንቱ መጨረሻ ከክሪስታል ፓላስ ጋር ጨዋታቸውን አድርገው ሽንፈት አስተናግደው በክሬቨን ኮቴጅ በሜዳቸው ከሩብ ፍጻሜ ውጭ መሆናቸው የሚዘነጋለም ዛሬ ምሽት ሶስት ሰዓት ከ45 ተቀበለ አርሰናል 65 በመቶ የማሸነፍ ንጻሪ ይዞ ፉልሃም 15 በመቶ የማሸነፍ ንጻሪ ይዞ የዛሬ ጨዋታዎቻቸውን እየሚያደርጉ ነው የሚሆነው። ወደ ሌላኛው ጨዋታ እናምራና ማንችስተር ዩናይትድን ከኖቲንግሃም ፎረስት የሚያገናኘውን የሲቲ ግራውንድ ጨዋታ እንመልከት። ያለፉትን ሁለት ጨዋታዎች ወደ ጎን እንተውና ለመጨረሻ ጊዜ የነበሩ 13 የሚደርሱ ጨዋታዎችን ከተመለከትን ማንችስተር ዩናይትድ በአንድ አጋጣሚ ብቻ ነበር የተሸነፈው፣ እሱንም 1988 89 ላይ ነበረ። አሁን ግን ባለፉት ሁለት ተከታታይ ጨዋታዎች ከ9 1988-89 የውድድር ዘመን በኋላ ኖቲንግሃም ፎረስት ማንችስተር ዩናይትድ ላይ የተሻለ አድቫንቴጅ የያዘበትን ጊዜ እያሳለፈ ነው የሚገኘው። በኦልድ ትራፎርድ ለመጨረሻ ጊዜ የተደረገውን የዘንድሮውን ጨዋታ ከተመለከትን ሩበን አሞሪም የመጣ ሰሞን ላይ የነበረ ጨዋታ ነበር። በዛ ጨዋታ ኖቲንግሃም ፎረስት ሶስት ለሁለት በሆነ ውጤት አሸንፎ ነበር። በተለይ በጨዋታው ሞርጋን ጊብስ ዋይት ከዛ ባለፈ ኒኮላ ሚሊንኮቪች አለፍ ሲልም ክሪስ ውድ ጎሎችን አስቆጥሯል ለማንቸስተር ዩናይትድ በሰአቱ ብሩኖ ፈርናንዴዝ ና ራስሙስ ሆይሉንድ ነበሩ ግቦችን ማስቆጠር የቻሉት ዛሬ በሚደረገው ጨዋታ ኖቲንግሃም ፎረስት የአውሮፓ ሻምፒየንስ ሊግ ቦታውን ይዞ ለማጠናቀቅ ጥረት እያደረገ ነው ለመጨረሻ ጊዜ ያደረገውን የእንግሊዝ ፕሪምየር ሊግ ጨዋታ ኢብስዊችን አራት ለሁለት በሆነ ውጤት ማሸነፍ ችሏል በፔናልቲ ደግሞ ኤፍ ኤ ካፑ ላይ ብራይተንን ከውድድር ውጭ ማድረጉን በዚህ ሳምንት ስንመለከት ነበር ታዲያ ከነዚህ አስደናቂ ሳምንታቶቹ በኋላ ማንቸስተር ዩናይትድን በሲቲ ግራውንድ ሲያስተናግድ ይህንን ጨዋታ አሸንፎ ለመውጣት የ42.9 በመቶ ንጻሬ ተሰጥቶታል። ጨዋታውን ለማሸነፍ ማንቸስተር ዩናይትድ የ33 በመቶ ጨዋታውን የማሸነፍ ንጻሬ ሲያገኝ 26 በመቶ የሚደርሰው የጨዋታው ንጻሬ ነጥብ ደግሞ ጨዋታው በአቻ ውጤት እንደሚጠናቀቅ ያሳያል። ብሩኖ ፈርናንዴዝ ወደ ሪያል ማድሪድ ሊሄድ ይችላል የሚል ሪፖርቶች ከሰሞኑ ሲወጡ ነበር። ሪያል ማድሪድ ተጫዋቹን ለማስፈረም እንደሚፈልግ ዴይሊ ስታር ዘገባውን ይዞ ከወጣ በኋላ ትናንት በነበራቸው ጋዜጣዊ መግለጫ ላይ አሰልጣኝ ሩበን አሞሪም ጥያቄ ቀርቦላቸው ነበር። ወዴትም እንደማይሄድ እርግጠ ኛው ልነግራችሁ እፈልጋለሁ። በቀጣይ ልንገነበው ለሚንፈልገው ፕሪምየር ሊጉን ለማሳካት ለምናልመው ህልማችን ትልቁና ወሳኙ ተጫዋቻችን እሱ ነው። ትልልቅ ተጫዋቾቻችንና ለቡድናችን ፕሮጀክት አስፈላጊ የሚባሉ ተጫዋቾቻችንን ማጣት አንፈልግም የሚል አስተያየታቸውን አሰልጣኝ ሩብን አሞሪም ትላንትና በነበራቸው ጋዜጣ መግለጫ ላይ ሰጥተዋል። ይህንን ተጫዋች እንግዲህ ማቆየት ለዩናይትድ በጣም አስፈላጊ ጉዳይ እንደሆነ ይታወቃል። ያለፉትን አራት የሚደርሱ የፕሪምየር ሊግ ጨዋታዎቹን ከተመለከተን የብሩኖ ፈርናንዴዝን በስድስት ጎሎች ላይ ተሳትፏል። ሶስት ጎሎች አስቆጥሯል። ሶስት ኳሶችን ደግሞ ለግብ አመሻጭቶ ማቀበል የቻለበትን ጊዜ ነው እያሳለፈ የሚገኘው። የፕሪምየር ሊጉ የወሩ ምርጥ ተጫዋች የሚባልበትም እድል እንዳለ ብዙዎች እያነሱ ነው የሚገኘው፣ ይጠበቃል በወሩ ድንቅ የሚባል ጊዜን ካሳልፉ ተጫዋቾች መካከል አንዱ እንደሆነ ማንሳት እንችላለን። ታዲያ በፕሪምየር ሊጉ ግምት ላይ ዛሬ ከሚደረጉ ጨዋታዎች መካከል ሌላኛው ዌስትሃምን ከ ወልበሰ የሚያገናኝ ጨዋታ ነው። ሁለቱ ቡድኖች ከወራጅ ቀጠናው ለመራቅ ጥረት እያደረጉ ነው። ሳውዝሃምፕተንን ወልቨራምቶን ድረሶች ሁለት ለአንድ ካሸነፉ በኋላ ከታች ካሉ ሶስቱ ቡድኖች በዘጠኝ ነጥብ ወደ ላይ ከፍ ማለት ይችለዋል። አሰልጣኝ ቪቶር ፔሬራ ከመጡ በኋላ ለውጥ አላቸው። ባለፉት ተከታታይ ስድስት የሚደርሱ ጨዋታዎች ደግሞ የተሻሉ ነጥቦችን እየሰበሰቡ ይገኛሉ። ዌስትሃም በተመሳሳይ የተሻለ መሻሻል ላይ የሚገኝ ቡድን ነው። በተለይ በተለይ ደግሞ ባለፉት የመጨረሻ ሰባት የሚደርስ ጨዋታዎች ከወልቨስ ጋር ባደረጋቸው አጋጣሚዎች በሁለቱ አጋጣሚዎች ብቻ ነው የተሸነፈው። በአምስቱ ጨዋታዎች ድል አድርጎ መውጣት ይችሏል። ዛሬስ ሚለው የሚጠበቅ ነው። እንደዚያም ቢሆን ግን በ በሞሊኒዮ የሚደረገውን ጨዋታ የማሸነፍ የተሻለ ንጻሪ የተሰጠው ቡድን ወልቨርሀምተን ድረስ ነው። 39.1 በመቶ ደግሞ ለማሸነፍ የተሰጠው ንጻሬ እንደሆነ እየተመለከተን እንገኛለን። ነገና ከነገ በስቲያ የሚደረጉ ጨዋታዎች አሉ። እነሱን ለጠቁማችሁ ብራይተን ከአስቶን ቪላ የሚያደርጉት ጨዋታ በአውሮፓ ውድድር ላይ ለመሳተፍ የሚደረገውን ትንቅንቅ በትልቁ ሊያሳይ የሚችል ሌላኛው መርሃ ግብር እንደሚሆን ይጠበቃል። ማንችስተር ሲቲ ከሌስተር ሲቲ ጨዋታቸውን ያደርጋሉ። ከዛ አለፈ ሲል ኒካስል ከብሬንፎርድ፣ ሳውዝሀምተን ከክሪስታል ፓላስ ጨዋታቸውን ሲያደርጉ በመርሲሳይ ደርቢ ሊቨርፑል ኤቨርተንን የሚያስተናግድበት ጨዋታ ሌላኛው ተጠባቂ መርሃ ግብር ነው። ሐሙስ የሳምንቱ ተጠባቂና ታላቁ ጨዋታ በለንደን ደርቢ ቸልሲን በምዕራብ ለንደን ከቶተንሃም ጋር የሚያገናኝ ይሆናል። ቸልሲ እንደ ኮል ፓልመር፣ ኖኒ ማዱይኬ ከዛ አለፍ ሲል ኒኮላስ ጃክሰንን መልሶ ማግኘቱ የማጥቃት ክፍሉ ላይ የተፈጠረበትን ክፍተት ይደፍንለታል ተብሎ ይጠበቃል። እነዚህ ጨዋታዎች ጋር በተያያዘ የሚነሱ ነጥቦችን ደግሞ ነገ በሚኖረን የመረጃ ሰዓታችን ላይ ወደ እናንተ የምናደርሳችሁ ይሆናል። ለዛሬ ግን እነዚህን ትልቅ ጨዋታዎች እንድትከታተሉ በመጋበዝ እኔ ዚህ ላይ በቆኝ መልካም ቆይታ